ሰላም ሰላም ጉድ! የላይፍ ላብ ዊዝ ሶሎሞን ቻናል ቤተሰቦች እንደምን አላችሁ? እንግዲህ ሚኒስትሪ ተፈታኞች ፈተናችሁን ጨርሳችኋል፤ እንኳን ለዚህ ደረሳችሁ ማለት ትፈልጋለሁ እንግዲህ የዚህ ቻናል ቤተሰብ የሆናችሁ የሚኒስትሪ ተፈታኞች በተለይ አጠቃላይ ሳይንስን በአማርኛ የምትማሩ ተማሪዎች እንግዲህ በደንብ በዝግጅት የሚጠቅማችሁን ነገር እንዳገኛችሁና ፈተናውን ደግሞ ቀላል እንደሆነላችሁ ተስፋ አደርጋለሁ። እኔ በተለይ ፈተናውን የማየት እድል አጋጥሞኛል። ዛሬ ነው የመጣሁት፣ በዛ ምክንያት ነው እና ቀላሉ ፈተናው እና ያው ጥሩ ውጤት እንደሚሆን ባለሙሉ ተስፋ ነኝ። እንግዲህ ይዤላችሁ የቀረብኩት ለዛሬ የ2017 ዓ.ም የአጠቃላይ ሳይንስን የሚኒስትሪ ጥያቄዎች መልስና ማማብራሪያ ነው። የተፈተናችሁ ውጤታችሁን እንድትሰሩ እና እንድታርፉ ቀጣይ ዓመት ደግሞ የምትፈተኑ ለዝግጅት እንዲጠቅማችሁ በሚሆን ነው ያፈለግኩላችሁ። እንግዲህ የመጀመሪያው ጥያቄ ይላል የሳይንስ ፍቺ የሆነው የቱ ነው ይላል። ኤ ሳይንሳዊ ያልሆነ እውቀትን የሚጠናበት ሂደት ነው ይላል። ቢ የእውቀት አካልና እውቀት የሚገኝበት ሂደት ነው። ሲ በሳይንሳዊ ዘዴ ሂደት ሊረጋገጥ የማይችል እውቀት ነው። ዲ ሊሻሻልና ሊለወጥ የማይችል እውቀት ማወኛ ሂደት ነው ይላል። መልሱ ቢ ነው፣ እንግዲህ የእውቀት አካልና እውቀት የሚገኝበት ሂደት ነው። ሌሎቹን ከኤ፣ ሲ እና ዲ ስለ ሳይንስ ትክክለኛ ነገር አያስቀምጡልንም። ቢ ኬሚካላዊ ለውጥን አስመልክቶ ትክክል የሆነው የቱ ነው ይላል። ኤ አዲስ ነገር የሚፈጠርበት ለውጥ ነው። ቢ የቁስ አካል ሁነቶች እና ቅርጽ ለውጥ ነው። ሲ በቀላሉ ወደኋላ መመለስ የሚችል ለውጥ ነው። ዲ የነገሮች ይዘትና ምንነት አይለወጥም ይላል መልሱ ኤ ነው። እንግዲህ ኬሚካላዊ ለውጥ ወይም ኬሚካል ቼንጅ የምንለው አዲስ ነገር የሚፈጠርበት ለውጥ ነው። ለምሳሌ እንግዲህ ወረቀት ስናቃጥል ካርበን ዳይኦክሳይድ ይፈጠራል። ስለዚህ የወረቀት ወረቀት መቃጠል፣ በዚህ ሂደት ካርበን ዳይኦክሳይድ አመድ፣ አሽ የምንለው ይፈጠራል ውሃም ሊፈጠር ይችላል ስለዚህ ይሄ አዲስ ሁነት ጭስ እንመለከታለን ማለት ነው ስለዚህ ይሄ አዲስ ነገር የሚፈጠርበት ነው ሲ ላይ በቀላሉ ወደኋላ መመለስ የሚችል ለውጥ ነው ይሄ ልክ አይደለም በቀላሉ ወደኋላ መመለስ አይችልም የቁስ አካል ሁነቶች እና ቅርጽ ለውጥ ነው ይሄም ልክ አይደለም የቁስ አካል ሁነቶች ለውጥ ማለት ለምሳሌ ከጠጣር ወደ ፈሳሽ የሚደረገው ለውጥ አካላዊ ለውጥ ነው እንጂ ኬሚካላዊ ለውጥ አይደለም የቅርጽ ለውጥ ነው ይላል እንግዲህ ይሄን ለምሳሌ ወረቀት እንደዚህ ባጥፈው፣ ይሄ ቅርጽ ለውጥ ነው። ነገር ግን ኬሚካላዊ ለውጥ ምን ነው? አካላዊ ለውጥ ነው፣ ወደኋላ ለመለስ ስለምንችልም ማለት ነው። የመጨረሻው ዲ ላይ የነገሮች ይዘትና ምንነት አይለወጥም ይላል። ይሄ ልክ አይደለም። የነገሮች ይዘትና ምንነት ይለወጣል። እዚህ ጋር ወረቀት ነበረ። ሴሉሎስ ወይም ውስብስብ ወይም ባለ ብዙ ስኳር የሆነ ካርቦሃይድሬት ፖሊሳከራይድ ነው በወረቀት የሚሰራበት የእጽዋት ማለት ነው። ስለዚህ ያ የነበረው ጉሉኮስ ነው የሴሉሎስ ኮምፕሌክስ ዩኒት ነው። ስለዚህ ያ ወደ አዲስ ነገር ወደ ካርበን ዳይኦክሳይድ እና ወደ አመድ፣ ወደ ውሃ ተቀይሯል። ስለዚህ የነገሮች ይዘትና ምንነት አይለወጥም የሚለው ይሄ ልክ አይደለም። ሶስተኛ ላይ ከሚከተሉት ንጥረ ነገሮች ውስጥ ብረታ አስተኒ የሆነው የቱ ነው የሚለን፣ ኤ ሰልፈር፣ ቢ ፎስፈረስ፣ ሲ ሲልቨር፣ ዲ ብሮሚን ብረታስተኒ የሆነው ምን ነገር ሰልፈር ፎስፈረስ ብሮሚን ሶስቱ ይብረታስተኒ ናቸው። ብረታስተኒ የሆነው ሲልቨር ወይም ኤጂ የምንለው ነው ማለት ነው። አራተኛ ላይ ትክክለኛው የ ትክክለኛው የካልሽየም ኦክሳይድ ነው ይላል። ኤ ካልሽየም ሃይድሮክሳይድ ካልሽየም ሞኖ ኦክሳይድ፣ ካልሽየም ኦክሳይድ። እዚህ ጋር እንግዲህ ስንሰይም የምናደርገው መጀመሪያ ያለውን እንጠራለን። የመጀመሪያ ብረት አሰነውን እንጠራለን። ከዛ ድ የሚል ለምን ጨምረን። ስለዚህ ካልሽየም ነው። ስለዚህ እዚህ ጋር ሦስቱም ላይ ካልሽየም አለ። ይሄን እናስወግዳለን። በመቀጠል ኦክሲጅን ድ ነው የሚሆነው። ስለዚህ ካልሽየም ኦክሳይድ የሚል ስያሜ ይኖረዋል ማለት ነው። አምስተኛ ላይ ከሚከተሉት የውሃ ሁነቶች ለውጥ ሂደቶች መካከል ከፈሳሽ ሁነት ወደ ጋስ ሁነት የሚደረግ የለውጥ ሂደት ምን ይባላል? ስለዚህ ከፈሳሽ ወደ ጋስ የሚደረገው ለውጥ ምን ይባላል ነው። ኤ የበረዶ መቅለጥ፣ ቢ የውሃ መርጋት፣ ሲ የውሃ መትነን፣ ዲ የውሃ ትነት መቀዝቀዝ። መልሱ የውሃ መትነን ወይም ደግሞ ቦይ ኢቫፖሬሽን የምንለው ነው። ስደስተኛ ላይ ይሆናል። መሰረታዊ የቅንጣቶች ቅንጅትን የሚያሳዩ የቁሳካል ቅንጣት ሞዴሎች መካከል ጠጣር፣ ፈሳሽና ጋስ ብነቶችን በቅደም ተከተል የሚወክሉ የቱ ነው ይላል። እዚህ ጋር መያዝ ያለብን ነገር ጠጣሮች ላይ ቅንጣቶቹ በጣም ከፍተኛ ጥግግት ይኖራቸዋል፣ ፈሳሽ ላይ መካከለኛ፣ ጋስ ደግሞ ተፍታፍተው ነው የሚገኙት ማለት ነው። ለምሳሌ የኤና የቢን ብንወ ተመሳሳይ ነገር ነው ይሄ ጠጣር ይሆናል። ግን እዚህ ጋር በትመጡ ግን ሲና ዲ ላይ ተፍታተዋል፣ ስለዚህ ይህንን እናስወግዳለን። ሲናዲ አይሆንም። እንቀጥላለን። ኤና ቢ እናነጻጽራለን። ኤና ቢ ስናነጻጽር እዚህ ጋር በደንብ እዩት። የኤ ላይ በጣም የሁለተኛው እንትን በደንብ ተፍታተዋል። እስከ ሶስተኛው ደግሞ የጋስ ግን መካከለኛ የሆነ የቅንጣቶች አደረጃጀት አለ። ይሄ የኤ አይሆንም ማለት ነው። ስለዚህ በቅደም ተከተል ስለሚለን ጠጣ ላይ ከፍተኛ ጥግግት አለ። ፈሳሽ ላይ መካከለኛ፣ እዚህ ጋር እንደምታት ጋስ ላይ ደግሞ በደም ተፍታተው ይገኛሉ። ስለዚህ መልሱ ቢ ይሆናል። ከሚከተሉት ውስጥ ንጠ ነገሮችን ከውህዶች ልዩ የሚያደርጋቸው የት ነው ይላል። ንጠ ነገሮችን ከውህዶች ልዩ የሚያደርጋቸው፣ ኤ ንጠ ነገሮች ንጹህ ልዩ ቁሶች ናቸው፣ ቢ ንጠ ነገሮች ቋሚ የሆነ ወደር አላቸው፣ ሲ ንጠ ነገሮች የየራሳቸው ባህሪያት አሏቸው፣ ንጠ ነገሮች አንድ አይነት አቶም ብቻ የያዙ ናቸው። መልሱ ዲ ነው የሚሆነው ንጹህ ልጅ ቁስ ናቸው፣ ልክ ነው። ሁለቱም አንድ የሚያደርጋቸው ተመሳሳይ ነገር ነው። ንጥረ ነገሮች ቋሚ የሆነ ወደር አላቸው፣ ትክክል። ሁለቱም ቋሚ የሆነ ወደር አላቸው። ንጥረ ነገሮች እየራሳቸው ባህሪያት አላቸው፣ ይሄ ልክ ነው። ግን ከውህድ ልዩ የሚያደርጋቸው አንድ አይነት አቶም ብቻ ነው የተሰሩት። ለምሳሌ ሃይድሮጅን ብንል ይሄ ንጥረ ነገር ነው፣ ግን ኤች ቱ ኦ ብንል፣ ውሃ ብንል፣ ግን ውህድ ነው። ስለዚህ ይሄ ከአንድ አቶም ብቻ ነው የተሰራው፣ ሃይድሮጅን። እዚህ ጋ ግን ከሃይድሮጅን እና ከኦክሲጅን አቶም የተሰራው ማለት ነው። ስምንተኛ ላይ ይሄ ሚቴን አለ። ሚቴን ከኦክሲጅን ጋር ሲጸገበር ወይም ደግሞ የንደት ኮምፐስሽን ሪያክሽን ሲያከናውን፣ ሚቴን በኦክሲጅን ሲቃጠል ካርቦን ዳይኦክሳይድ እና ሃይድሮጅን ይለቅልናል። የዚህ ኬሚካል ኩልታን ሲመጣጠን ኤችቱ ወይም ደግሞ ሃይድሮጅን ይሄኛው ውህድ እንትነ ፕሮዳክት ወይም ውጤቱ ላይ ያለው የኮኤፊሺየንት ቁጥሩ እዚህ ጋር ስንት ይሆናል ይጠይቀል። እንግዲህ መልሱ ቢ ነው። ለማረጋገጥ እዚህ ጋር ሁለት ብታደርጉ የሃይድሮጅን አራት ይመጣላቸዋል። እዚህ ሃይድሮጅን አራት አለ። ካርበን እዚህ አንድ አለ፣ እዚህም አንድ አለ። ኦክሲጅን እዚህ ሁለት አለ፣ ኦክሲጅን እዚህ ሁለት አለ ነው። ስለዚህ መልሱ ቢ ነው የሚሆንልን። ከሚከተሉት ንጥረ ነገሮች መካከል በመዶሻ ሲመታ በድማሰ ሲመታ የሚሰባበር እና መዘርጋት የማይችል የቱ ነው ይላል። ሲሰባበር ወይም ሲመታ የሚሰባበር እና መዘርጋት የማይችል ምናስበው ኢብረት አስተኔ ነው። ስለዚህ ከተዘረዘሩት ውስጥ ኢብረት አስተኔ የሆነው ነው የሚለየው ማለት ነው። ኮፐር ኢብረት አስተኔ አይደለም። አሉሚኒየም ብረት አስተኔ ነው፣ ኢብረት አስተኔ አይደለም። ፎስፈረስ ነው፣ ፎስፈረስ ኢብረት አስተኔ ነው። አይረን ብረት አስተኔ ነው። ስለዚህ ፎስፈረስ ኢብረት አስተኔ ስለሆነ ሲመታ ይሰባበራል ወይም ደግሞ መዘርጋት አይችልም ማለት ነው። የአስረኛ፣ ከሚከተሉት የድብልቆች መለያ ዘዴዎች መካከል በባህላዊ ዘዴ አረቄን ለማውጣት የሚረዳው የትኛው ነው? ኤ ጥሊያ፣ ቢ ማትነን፣ ሲ ቀረራ፣ ዲ ቀላል ንጥረት ይለናል። መልሱ ቀላል ንጥረት ወይም ሲምፕል ዲስቲሌሽን የምንለው ነው። በነጥበ ፍሌት ወይም በቦይሊንግ ፖይንት ልዩነት ነው አረቄውንና ውሃውን የምንለይበት ማለት ነው። አስራ አንደኛ ላይ ስንሄድ የአስራ አንደኛ የተመጣጠነ ይላል። ሃይድሮጂን ከውሃ ጋር ሲጠገበር ቅጣ ሃይድሮጂን ከወስጅን ጋር ሲጠገበር ውሃን ያስገኝልናል። ይሄ የተለመደ ኬሚካላዊ ኩልታ ነው። ስለዚህ በዚህ የተመጣጠነው ይሄ ባላንስ የሆነ ኬሚካላዊ ኩልታ አለ። ይህንን የሚወክለው የትኛው ነው? የአቶሚክ ሞዴል የቅንጣት ሞዴል የሚወክለው የትኛው ነው የሚለን እዚህ ጋር ማሰብ ያለብን፣ በሪያክታንት እና በፕሮዳክት ሳይድ ያሉትን የሃይድሮጅን እና የኦክሲጅንን መጠን መወከል አለበት። ስለዚህ እዚህ ጋር በሪያክታንት ወይም በተተግባሪ በኩል ያለው የሃይድሮጅን ብዛት አራት ነው፣ የኦክሲጅን ሁለት ነው። በተመሳሳይ በውጤት በኩልም አራት ሃይድሮጅን፣ ሁለት ኦክሲጅን አለ። ስለዚህ ይህንን የሚወክለውን እንመርጣለን ማለት ነው። ኤን ስናይ ኤ አራት ሃይድሮጅን፣ ሁለት ኦክሲጅን አለ። ልክ ነው። ወደ ውጤቱ ስንሄድ እዚህ ጋር እንደሚታዩት አንድ ኦክሲጅን ሁለት ኦክሲጅን አለ። አራት ሃይድሮጅን አለ። ይሄ ልክ ነው ማለት ነው። ይሄ ምርስ ኤ ነው የሚሆነው። የቢን እንመልከት። የቢን ስንመለከት አራት ሃይድሮጅን አለ። አራት ሃይድሮጅን እዚህ ጋር ኦክሲጅን አለ ከዛ በኋላ እዚ ጋር ሁለት ኦስጅን አራት ሃይድሮጅን አለ። ነገር ግን አሁን እዚ ጋር ማሰብ ያለብን ይሄ የውሃ ሞሎኪል ነው። ትክክለኛ የውሃ ሞሎኪል እዚ ጋር ነው። ሁለት የውሃ ሞሎኪል ማለት ይኸው አንደኛው የውሃ ሞሎኪል እዚ ጋር አለ፣ ሁለተኛው የውሃ ሞሎኪል እዚ ጋር አለ ማለት ነው። እዚ ጋር ግን አሁን ካየ ነው ለየብቻ ብቻ እናጥሏቸዋል። እዚ ጋር ሃይድሮጅን ለብቻ ሃይድሮጅን በሞሎኪል መልክ፣ ሌላኛው ሃይድሮጅን በሞሎኪል ነው፣ ኦስጅን በሞሎኪል መልክ ማለት ነው። ታጥሏቸዋል የትክክለኛው የሚወክል ግን ኤ ነው በዚህ ይሄም አይሆንም የሲን ስትመለከቱት ሁለት ሃይድሮጂን ያለ ሲጀመር ይሄ ልክ አይሆንም ምክንያቱም አራት ሃይድሮጂን ነው ዲን ስትመለከቱ አሁንም ሁለት ሃይድሮጂን ያለ ይም ልክ አይሆንም ማለት ነው። አሁን እነዚህ ሁለቱ ልክ ናቸው ግን የትኛው ነው በደንብ የሚገልጽ የሚወክሉ ስንል አሁን እዚህ ጋር ይሄ እዚህ ጋር ምንም አይነት ልዩነት የላቸው በተጸግባሪ በኩል በውጤት በኩል ግን ልዩነት አለ እዚህ ጋር እንደምታዩት እዚህ ጋ ሁለት የውሃ ሞሎኪል ማለት ነው። ቱ ኤች ቱ ኦ ማለት የሁለት የውሃ ሞሎኪል ማለት ነው። ስለዚህ አንደኛው የውሃ ሞለኪል እዚ ጋ አለ፣ ሁለተኛው የውሃ ሞለኪል ደግሞ እዚ ጋ አለ ማለት ነው። እዚህ ጋ ግን እነጣጥሏቸዋል፣ ለየብቻ ማለት ነው። ይኸው ሁለት ኦክስጅን እዚ ጋ አለ፣ አራት ሃይድሮጅን ለየብቻ ብቻ ነጣጥሎ አስቀምጧቸው። ስለዚህ ቤስት ትክክለኛው የሚወክልልን ይሄ ነው ማለት ነው፣ ከቦታው አንጻር ማለት ነው። አስራ ሁለተኛ ላይ ስንሄድ የመለያ ቀን አንገትን በመጠቀም የዘይትና የውሃን ድብልቅ በመለየት ሂደት ውስጥ የሚረዳው አካላዊ ባህሪ የቱ ነው ይላል። ስለዚህ ዘይትና ውሃን የምንለይበት በምን ባህሪ ነው ካል፣ ነጥበ ፍሌት፣ ነጥበ ቅልጠት፣ ፍጋት፣ የቅጣታቸው መጠን። መልሱ እፍጋት። ስለዚህ ዘይት ዝቅተኛ ፍጋት ስላለው ከውሃ አንጻር ከላይ ይሳፈፋል። ከዛን ምንድነው የምናደርገው ቀስ ብለን ውሃው እስኪያልቅ ድረስ እንከፍተዋለን፣ የመለያ ቅል አንገቱን ከዛም ውሃ አልቆ ሲጨርስ ዘይቱ ከላይ ይቀርልናል። በዚህ መንገድ ሁለቱን መለየት እንችላለን ማለት ነው። አራት ሦስተኛ ራሳቸውን ችለው በነፃ መኖር የሚችሉ ጥቃቅን የልዩ ቁስ ቅንጣቶች ምን ይባላሉ ነው የሚለን ንጥረ ነገሮች፣ ሞለኪሎች፣ አቶሞች፣ ውህዶች? ይሄ አጠያይቁን፣ በደንብ ማስተዋል ያስፈልጋል። እነዚህ ሊሆኑ አይችሉም፣ ውህዶች ሊሆኑ አይችልም፣ ንጥረ ነገሮች ሊሆኑ አይችሉም። ሊሆን የሚችለው ከሁለቱ ነው ከአቶምና ከሞለኪል። ነገር ግን በነፃ መኖር የሚችሉ ራሳቸውን ችለው ከተባለ ሞለኪሎች ናቸው። እንግዲህ ለምሳሌ አተም ሃይድሮጅን፣ እንደዚህ በአተም መልክ ፍሪሊ ማግኘት አንችልም። ስለዚህ በሞለኪል መልክ ከሌላ ሃይድሮጅን ጋር ሞለኪል ፈጥሮ ኤችቱ እንደዚህ ነው የምናገኘው። ስለዚህ ስቴብል ሆነው ወረግተው መኖራቸው ስለዚህ በነፃ መኖር የሚችሉት ራሳቸውን ችለው ሞለኪሎች ናቸው ማለት ነው። ስለዚህ ይህ ሬር ኬዝ ነው። አቶሞች በፍሪሊ የምናገኛቸው ኖብል ጋዞችን ብቻ ነው። ኖብል ጋዝ ግስ ጋዝ የምንላቸውን እንደነ ሂሊየም አይነቶችን ነው ፍሪሊ ማግኘት የምንችለው ማለት ነው። አስራ አራተኛ ኬሚካል ላይ ቀመሩ ሲ ፋይቭ ኤች ቱዌልቭ የሆነ ውህድ ትክክለኛው ስያሜ ምንድን ነው? እዚህ ጋር ሲኤን ኤች ቱኤን ፕላስቱ የአልኬን ፎርሙላ ነው። ስለዚህ አምስት ሲሆን ሁለት አምስት ስደመር ሁለት ሲ ፋይቭ እዚህ ጋር አስር ነባት ስደመር ሁለት አስራ ሁለት ነው። ስለዚህ አልኬን እንደሆነ እናውቃለን። ስለዚህ አምስት ካርበን ያለው ምን ይባላል? ፔንት ነው። ፔንት ነው፣ ቅድመ ቅጥያው ፔንት ነው። አልኬን ስለሆነ ደግሞ ፔንቴን እናለን። ስለዚህ ፔንቴን የሚል እናገኛለን ማለት ነው። አስራ አምስተኛ ላይ ቁስ አካልን አስመክቶ ያረሱበትል ሀሳብ የሆኑ የቱ ነው? ይሄ በቁስ አካላት መካከል ባለው ቦታ አለ። ይሄ አይደለም፣ የእሱ ሀሳብ አይደለም። ቁስ አካል ቀጣይነት ያለው ወይም የማይቆራረጥ ነው። ይህ ትክክለኛ ሲ ላይ ልዩ ቁስ ሁሉ አተም ከሚባሉ ትናንሽ ቅንጣቶች የተገነቡ ናቸው። ይህንን የሚያምነው ዴሞክራተስ ከቅንጣቶች ከአተሞች የተገነቡ ናቸው ብሎ የሚያምነው ዴሞክራተስ ነው እንጂ ያረሱበትል አይደለም። ዲ ላይ አንድ ልዩ ቁስ ብንቋረጥ በመጨረሻ መከፋፈል የማይችል ነጠላ ቅንጣት ላይ እናገኛለን፣ ወይም አቶም ጋር እንደርሳለን የሚለው ይሄ የዴሞክራተስ ነው እንጂ የአርስቶትል ሀሳብ አይደለም ማለት ነው። እንግዲህ አቶማዊ ቁጥሩ አቶማዊ ቁጥሩ 19 የመጠነ ቁስ ቁጥሩ የመጠነ ቁስ ቁጥሩ 39 የመጠነ ቁስ ቁጥሩ 39 የሆነ አቶም ቢኖር የዚህን የፕሮቶን የኒውትሮን እና የኤሌክትሮን ቁጥር ፈልጉ ነው የሚለን። እንግዲህ ፕሮቶንና የአቶማዊ ቁጥር እኩል ናቸው። ስለዚህ ምንድን የሚሆነው 19 ነው የሚሆነው። የፕሮቶን ቁጥር 19 ግሉ ላይ ስለሆነ አቶም ወይም ደግሞ ኒውትራል ቻርጅ ስለሌለው ምንድን የሚሆነው ከኤሌክትሮን ቁጥሩ ጋርም በተማሳይ እኩል ይላል። ስለዚህ የኤሌክትሮን ቁጥሩም የኤሌክትሮን ቁጥርም 19 ይሆናል ማለት ነው። ማንቀረን ኒውትሮን ነው እንግዲህ፣ ኒውትሮን ደግሞ የመጠነቁስ ቁጥር ሲቀነስ የአቶማይን ቁጥር ነው። ስለዚህ 39 ሲቀነስ 19 20 ይሆናል ማለት ነው። ስለዚህ መልሱ 19 ፕሮቶን፣ ይሄ አይደለም 19 ፕሮቶን ኒውትሮን አይደለም፣ 19 ፕሮቶን፣ 20 ኒውትሮን፣ 19 ኤሌክትሮን መልሱ ማለት ነው። የሶዲየም ሰልፌት ኬሚካላዊ ቀመር የት ነው ይለናል። እንግዲህ ሶዲየም ሰልፌት ሶዲየም መጀመሪያ እንጽፋለን። የሰልፌት ኤስ ኦ ፎር ነው። የሶዲየም ባላንስ ያንድ ነው፣ የሰልፌት ሁለት ነው። ስለዚህ ክሪስክሮስ ስናረግ ሶዲየም ሰልፌት እንደዚህ እናገኛለን። ስለዚህ እነሱ ኤ ሆናል ማለት ነው። እሺ የአሲዳማ ኦክሳይድ ባህሪ ያስመልክቶ ትክክል የሆነ የቱ ነው ይላል። አሲዳማ ኦክሳይዶች ከውሃ ጋር በመጸግበር ቤዝን ይፈጥራሉ ይላል፣ ልክ አይደለም። ከውሃ ጋር በመጸግበር ጨውን ይፈጥራሉ፣ ልክ አይደለም። ከውሃ ጋር በመጸግበር አሲድን ይፈጥራሉ፣ እሱ ሲ ነው የሚሆነው። ዲ ውሃ ውስጥ ሲማሙ ኦኤች አይን ይለቃል ይሰጣል ይዛል። አሲዳማ ኦክሳይዶች ከውሃ ጋር ሲፀገበሩ አሲድን ነው የሚሰጡት። ለምሳሌ ሱ ይህንን ብንወስድ ካርበን ዳይኦክሳይድ ከውሃ ጋር ሲፀገበር ምን ይፈጥርልናል? ካርቦኒክ አሲድን ካርቦኒክ አሲድን ይፈጥራል። ስለዚህ ከውሃ ጋር መዘግበት አሲድን ይፈጥራሉ። ውሃ ውስጥ ሲማሙ ኦ ኤች ይለቃሉ። ይሄ የቤዞች ቤዞች ናቸው ኦ ኤች የሚለቁት። አስራ ዘጠነኛ ከሚከተሉት ውስጥ ብረታስተኔ ኦክሳይድ የሆነው ይህት ነው ይላል። ብረታስተኔ ኦክሳይድ ማለት ከብረታስተኔ እና ከኦክሲጅን ጋር የሚጸገበር ማለት ነው። ስለዚህ ሰልፈር ዳይኦክሳይድ ይሄ አይሆንም፣ ምክንያቱም ሰልፈር ብረታስተኔ ስለሆነ። ቢ ዳይ ፎስፈረስ ፔንታ ኦክሳይድ ፎስፈረስ ብረታስተኔ ስለሆነ ይሄም አይሆንም። ሲ ካርበን ዳይኦክሳይድ ካርቦን ራሳ በተመሳሳይ ካርቦን ብርሃስሊስን ይሆኑ መርሱ ፖታሲየም ኦክሳይድ ዲ ነው ፖታሲም ፖታሲየም ብርሃስተኒ ስለሆነ ሃያኛው ከሚከተሉት መካከል ከሃይድሮጅን አይኖች መኖር ጋር የሚያያዝበት ነው ይላል ወይም ሃይድሮጅን አይኖን የሚለቀው ማለት ነው የአሲዶች ባህሪ የቤዞች ባህሪ የጨዎች ባህሪ የኦክሳይዶች ባህሪ መርሱ የአሲዶች ባህሪ ስለዚህ አሲዶች በውሃ ጋር ዲዞልቭ ሲሆኑ ወይም ሲጸገበሩ ኤች ፕላስ ይለቃሉ። ስለዚህ ኤች ፕላስ ሃይድሮጂን አየን የአሲዶች የጋራ ባህሪ ነው ማለት ነው።